በሃያ ሰባት ቀን አምላካችን መድኃኔ ዓለም ነው። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የመጀመሪያው ሰው አዳም እፀ በለስን በልቶ ወደ ሲኦል በወረደ ጊዜ እርሱን ለማዳን በማይመረመረው ጥበቡ ከእመቤታችን ከቅድስት ድንግል ማርያም ተወለደ። እናሁ ድንግል ተወልድ ወልደ ወትሰይምዮ ስሞ አማኑኤል እንሆ ድንግል በድንግልና ትወልዳለች ስሙንም አማኑኤል ትለዋለች እንዳለ ነብዩ ኢሳይያስ ትንቢተ ኢሳይያስ ምዕራፍ ሰባት ከቁጥር አስራ አራት ሠላሳ ሦስት ዓመት በምድር ተዛውሮ ወንጌልን ሚስጢረ ስጋዌን አስተማረ ያን ጊዜ አይሁድ ይህ ሰው የእግዚአብሔር ልጅ ነኝ፣ ከድንግል ያለ ወንድ ዘር ተወለድኩ ይላል፣ በሰንበት ቀን አጋንንትን ያወጣል፣ እውራንን ያበራል፣ እሽተኛን ይፈውሳል፣ ሕጋችንም ያፈርሳል ብለው ሊገሉት ተነሱ። ሰኞም መከሩ፣ ነገር ግን ምክራቸው አልጸናም ነበር። ማክሰኞም መከሩ። አሁንም ቢሆን አልጸናላቸውም ነበር። ረቡዕ ግን ምክራቸው ጸና። በምን ጸና ቢሉ ገርፈን አሰቃይተን ሰቅለን እንግደለው ከሚለው ሐሳብ ጋር መልካቸው አንድ ነበርና ከዚያም ተስማሙ። ጌታችን ኢየሱስ ክርስቶስ ከዮሐንስ ወልደ ነጎድጓድ ለይተው አያውቁትም ነበር። ስለዚህ ለይቶ የሚሰጣቸውን ሰው ፈለጉ። ከዚህ በኋላ ከአስራ ሁለቱ ሐዋርያት አንዱ የነበረው ይሁዳ አስቆሮታዊው የተባለውን እርሱን አገኙ። ትንቢት የተነገረለት ሱባኤ የተቆጠረለት ነበረ። ነገሩም እንዲህ ነው። ንዋቆም አስቆሮታዊ እርሱን አገኘው። ስምዖንም ተቀምጦ አሳለፈው። ከስብከት ውሎ እዚያ ሲመለስም ዳግመኛ ተቀምጦ እርሱ እናገኘው እንዳይተኛ ፈርቶ እንዳይነሳም ኮርቶ ተሸፋፍኖ ተቀምጦ አሳለፈው። ነቢዩ እንባቆምም ከዚህ ሰው የሚወለደው አባቱን ይገላል፣ ይሰልባል፣ እናቱንም ይደፍራል እንዲሁም ያገባል፣ ጌታውን ለሞት አሳልፎ ይሸጣል ብሎ ትንቢት ተናገረበት። ስምዖንም ደንግጦ ወደ ቤቱ ሂዶ ለሚስቱ ነገሩን ነገራት። ምን አደረግክ አለችው። ተቀምጬ አሳልፌው ነው አላት። አንተስ መች በጎ አደረግክ አለችው። ልጁ ከእኛ እንዳይወለድ ግንኙነት እንተው ብለው እነርሱም ተስማሙ። ግንኙነትን ትተው ተቀምጠው ሳለ የእለታት አንድ ቀን ስምዖን ወይን ጠጥቶ ሰክሮ ነገሩን ዘንግቶ ተገናኛት። እርሷም ጸንሳ ይሁዳን ወለዱት። ከተወለደ ከጥቂት ቀን በኋላም ለቁም ነገር ሳይደርስ በሳጥን ቆልፈው ከባህር ውስጥ ጣሉት። ውሃውም በሌላ ሀገር አውጥቶ በዚያ ጣለው። የንጉሡ አሽከርም አገኘችውና ለንጉሡ ሰጠችው። እርሱም አሳድጎ ጦር መሪ አደረገውና እዚያ ዘመተ። እናቱና አባቱ ወዳሉበት ሀገር ደረሰ። አባቱንም በጦር ሜዳ አገኘውና ማርኮ ገደለው። ወደ መንደርም ሲገባ እናቱንም አገኛት። ግብረ ስጋ ተገናኝቷትም ዛብሁ እልገቱ ወዘእሙ ብእሲቱ፣ አባቱን ይገላል እናቱን ያገባል ያለው የነቢዩ ቃል ተፈጸመ። ወደ ቀድሞ ታሪካችንን እመለስና እዚህ በኋላ ዘራቸውን ተጠያየቁ። ይሁዳም ከባህር ወድቆ እንደተገኘና በንጉሥ ቤት እንዳደገ ታሪኩን ከመጀመሪያ እስከ መጨረሻ ነገራት። እናቱ አንተ ጉደኛ ነህ አለችው፣ ልጇ እንደሆነ ማወቀችው። እርሱም እናቱ እንደሆነች አወቀና መራራ ልቅሶንም አለቀሱ። ከዚህ በኋላ የነፍሳቸውን መዳኛ ፈለጉና ኢየሱስ የሚባል የሚያድን አለና እንሄድ ተባባሉ። ወደ ኢየሱስ ክርስቶስም በዚያ ሄዱና ኀጢአታቸውን ተናገሩ። ጌታችን መድኃኒታችን ኢየሱስ ክርስቶስም ተቀበላቸውና ይሁዳን ከዐሥራ ሁለቱ ሐዋርያት አንድ ሆኖ ተቆጥሯል። እናቱም ከቅዱሳን አንስት ጋር አንድ ሆና ተቆጥራለች። ከዚህ በኋላ ለጌታችን የእጅ መንሻ ወርቅ እንዲሁም ከነገሥታት ሲመጣለት ለሐዋርያት ያካፍላቸው ነበር። ከዕለታት አንድ ቀንም ማርያም መቅደላዊት የሦስት መቶ ብር የሚሆን ሽቱ ይዛ መጥታ ጌታችን ኢየሱስ ክርስቶስን እግሩን ቀባችው። ማርያም ግን ዋጋዋ የከበረና የበዛ አንድ ነጥር የጥሩ ናርዶስ ሽቱ ወሰደችለትና የጌታ ኢየሱስን እግር ቀባችው በፀጉሯም አማሸችው። የዚያ ሽቱ መዓዛም ቤቱን መላው እንዳለ የማቴዎስ ወንጌል ምዕራፍ 26 ከቁጥር ስድስት ያን ጊዜም ይሁዳ ተሽጦ ብሩን ብንካፈል ሰላሳ ብር ይደርሰኝ ነበር ብሎ ተቆጣት። ይህን ገንዘብ ለማግኘት አሰበና ለአይሁድ እኔ ላስይዝላችሁ ሰላሳ ብር ስጡኝና አላቸው። አይሁድም ሊሰጡት ተስማሙ። ረቡዕ ምክራቸውን ፈጽመው ተለያዩና ጌታ ኢየሱስም ሐሙስ በአልዓዛር ቤት ለምሳ ሐዋርያትን ሰበሰባቸው። ለምሳ ከቀረበው ዳቦም አንስቶ ይህ ነገ በመስቀል ላይ የሚቆረሰው ሥጋዬ ነው እንኩ ብሉት ብሎ ከአሥራ ሦስት ቈርሶ አንዱን ለራሱ ቀምሶ አሥራ ሁለቱን ለአሥራ ሁለቱ ሐዋርያ ሰጥቷቸዋል። ከአሥራ ሦስት ለምን ቈረሰው ቢሉ ያን በዕለተ አርብ አሥራ ሦስቱን ሕማማተ መስቀል ይቀበላለሁ ብሎ ሲያጠይቅ ነው። ከዚህ በኋላ ወይኑንም አንስቶ ከቀመሰ በኋላ ይህ በዕለተ አርብ በመስቀል ላይ የሚፈሰው ደሜ ይህ ነው ብሎ ሰጥቷቸዋል። ለምን ቀምሶ ሰጣቸው ቢሉ እንዳይጠራጠሩ ነው። ማቴዎስ ምዕራፍ 26 ከቁጥር 26። ከአልዓዛር ቤት ለእራት ገብተው ዶርሆ ታርዶላቸውና ተዘጋጅቶ ቀረበላቸው። ያን ጊዜም ከሐዋርያት አንዱ ቅዱስ ዮሐንስ ጌታ ሆይ ለሞት አሳልፎ የሚሰጥ እርሱ ማን ነው አለ ጌታ ኢየሱስም ያን ጊዜ ከወጡ ውስጥ እጁን የሚሰድ እርሱም ያስይዘሃል ብሎ መብራቱን በታምራ ጠፋው ያን ጊዜ ይሁዳ ከወጡ እጁን ከተተ መብራቱን መልሶ በታምራ በራው ጁንም ከውስጡ ጨምሮ ተገኘ። ያን ጊዜ ሐዋርያት እርሱን እንደሚያስይዘው አወቁ። ያን ጊዜ ይሁዳ አፈረ፣ ተለይቶ ወጥቶ ሄደ። የማቴዎስ ወንጌል ምዕራፍ 26 ከቁጥር 14 ጴጥሮስንም በዚህ ሌሊት ሦስት ጊዜ ትክደኛለህ አለው። የሉቃስ ወንጌል ምዕራፍ 22 ከቁጥር 54። ከዚህ በኋላ ይሁዳ ወደ አይሁዱ ኑ ላሲዝላችሁ አላቸውና ሐሙስ ማታ የችቦ መብራት እያበሩ ጌታ ኢየሱስ ወዳለበት በዚያ በዚህ ደረሱ። ጌታችን መድኃኒታችን ኢየሱስ ክርስቶስም ማንን ትፈልጋላችሁ አላቸው። እነርሱም የናዝሬቱን ኢየሱስ እንፈልጋለን አሉት። ጌታም ቅንጣት ያህል ግርማ መለኮቱን ይገልጽባቸው፣ በድንጋጤ በድነው መሬት ላይ ወደቁ። ሞት በፈቃዱ ወተቀብረ በስምረቱ እንዲል ሞትና መቃብር በፈቃዱ ነውና ከወደቁበት አስነሳቸው። ይሁዳም ጌታ ኢየሱስን መምህር እንደምን አደርክ ብሎ ሳመው። ጌታችን ኢየሱስ ክርስቶስም የሕያው የእግዚአብሔርን ልጅ በመሳም ለሞት አሳልፈ ትሰጣለህን አለው። ያን ጊዜም አይሁድ ተሻምተው ያዙት። ዘእግዚኡ ሴጡ ጌታውን ይሸጣል ያለው የነቢዩ ቃል ተፈጸመ። የማርቆስ ወንጌል ምዕራፍ 14 ከቁጥር 43 እነርሱስ ከአባቶቻቸው ይልቅ እጅግ የተናቀች ኀጢአት ሠሩ። እነርሱም ዋጋ የማይገኝለትን ይሸጡታል። ማማትን የሚያስወግደውን እንዲታመም ያደርጉታል። እንዲሁም ኀጢአትን የሚያስተሰርየውን የሚያስወግደውን፣ እንዲሁ የሚፈውሰውን ይፈርዱበታል እንዳለ ተረፈ ባሮክ ምዕራፍ አንድ ከቁጥር ሁለት ከዚህ በኋላ ወደ ጲላጦስ ወስደው ስቀልልን አሉት። ጲላጦስም ኀጢአት አጣበት። ከዚህ ሰው ኀጢአት አላገኘውበትም፣ አርባ ገርፋችሁ ልቀቁት አላቸው። እርሶንም ለቃችሁ በርባንን ስቀሉት አላቸው። በርባን የሚባል ሽፍታ አንድ ሰው ገሎ ታስሮ ነበረና እነርሱ ግን በርባንን አድነው ኢየሱስን ስቀለው አሉት። ጲላጦስም እኔ ከዚህ ሰው ደም ንጹሕ ነኝ ብሎ እጁን ታጠበ። ከዚህም በኋላ ጲላጦስ ውከት ከሚበዛ እሱ በቀር የሚጠቅም ነገር እንደሌለ ባየ ጊዜ ውሃ ወስዶ እኔ ከዚህ ጻድቅ ሰው ደም ንጹሕ ነኝ፣ እናንተ ለራሳችሁ ወቁ ብሎ በዙ ፊት እጁን ታጠበ። አይሁድም ስቀለው ስቀለው እያሉ በዚያ ጮኹ። በገሃነም ያሉ ነፍሳትም ስቀለው ስቀለው አሉ። ተሰቅሎ ካልሞተ እገሃነም አይወጡምና። አይሁድም ኢየሱስ ክርስቶስን ከጲላጦስ ወደ ሄሮድስ ቄሳር፣ ወደ ጲላጦስ ከሊቱስትራ ወደ ቀራኒዮ እያመላለሱ ብዙ ሥቃይ አሰቃዩት። ጲላጦስም ከምትሰቅሉት አርባ ጅራፍ ገርፋችሁ ልቀቁት፣ እምቢ ካላችሁ ግን ስቀሉት አላቸው። አንዱ እስኪ ገርፍ ድረስ፣ ሌላው ገበጣ ይጫወታል። ገራፊውም ገርፎ ገርፎ ሲደክመው ቈጥራችኋል ይላል፣ እነርሱም አልቈጠርንም ይሉታል። ባለመቁጠራቸውም ተበሳጭቶ ይቀመጣል። ሌላውም ተነስቶ ይገርፋል፣ ሲደክመው ይቀጥላል። እንዲህ እያደረጉ ስድስት ሺህ ስድስት መቶ ስልሳ ስድስት ጊዜ ግርፋትን ገረፉት። ወደ ቀራንዮ ሊሰቅሉት ሲወጡም ስምዖን የተባለ ቀሬናዊ በዚያ አገኙ፣ መስቀሉን አሸክመው እርሱን ነዱት። ጌታ ኢየሱስን በከባድ ስቃይ ከሊቶስትራ እስከ ቀራኒዮ በኋላ ያለው ቶሎ ቶሎ ሂድ ብለው ሲገፋው ወደፊት ይወድቃል። የፊተኛውም ቀስ ብለ ሂድ ብሎ ሲገፋው ወደ ኋላ ይወድቃል። እንዲህ እያለ እየተሰቃየ ቀራኒዮ ደረሱ። ከግርፋቱ ብዛት የተነሳ ስጋ ዋልቁ አጥንቱ እስኪቆጠር ድረስ ገርፈውታልና ለአዳምና ለዘሮቹ ለእኛም ብሎ በእርሱ ቁስል እኛ ተፈወስን እንዳለ ነቢዩ ኢሳይያስ ምዕራፍ 53 ከቁጥር 5። ከዚህ በኋላ ሳዶር አላዶር ዳናት አዴራ ሮዳስ የሚባሉ ችንካሮች አምጥተው ጨቱን አመሳቅለው ሰሩና፣ በተወለደ ጊዜ ሰባሰገል የገበሩለት ሲያድግ የምታድግ ወጥ ቀሚስ የነበረችውን ገፈፉት። እጣ ተጣጥለው የደረሰው ይውሰድ ብለው ቀይ ግምጃ አልብሰው እግሩን ጠምረው እጁን ዘርግተው ደረቱን ራሱን ቸንክረው ሰቀሉት። ወእምዝ ሰቀሉ ምስሌሁ ክልኤተ በያተ አሃደ በይማኑ ወአሃደ በጸጋሙ ሁለቱን ሽፍቶች በቀኝና በግራ ጌታን ከመሃል አድርገው ከቀኑ ስድስት ሰዓት ሰቀሉት። ያንዱም ስሙ ጥጦስ ይባል ነበር፣ የሁለተኛውም ስም ዳክርስ ነበር። እነዚህ ሽፍቶችም እመቤታችን ቅድስት ድንግል ማርያም ምድረ ግብጽ ተሰዳ ሳለ መንገድ ላይ ቆይተው ጌታችን ሰብአ ሰገል የገበሩለትን የወርቅ ጫማ ቀምተው ወስዶባቸው ነበር። አንድ ምዕራፍ ከተዘጉ በኋላ ጥጦስ የተባለው ሽፍታ ልቡ መልካም ነገር አሰበ። ወደ እመቤታችን ቅድስት ድንግል ማርያም ዘወር ብሎ አየና እንመልስላቸው አለ። ጓደኛውም አይሆንም አለ። ጥጦስም ከአሁን በፊት የቀማነው ነው ላንተ ይሁንና ሁሉንም ውሰድ የዛሬውን ግን በእኔ ይሁንና ይመለስ ብሎ በዚህ ተስማምተው ወደ እመቤታችን ቅድስት ድንግል ማርያም ተመልሶ ሄደ ሲመለስም እመቤታችን ባየችው ጊዜ እነው ተመልሶ መጣ ልጅን ሊገልብኝ ነው ብላ ምርር ብላ አለቅሰች ያን ጊዜ ጥጦስ አይዞሽ አታልቅሺ፣ የከፋ ነገር አያገኝሽም እንደዚህ አላትና የቀማትን መልሶ ጌታችን እሽኮኮ ብሎ ይሸኝ። ሰይፉን እየተመረኮዘ ሲጓዝ ሰይፉ ተሰበረበትና ጥጦስም ምነው ወርቅ ላበደረ ጠጠር እንዲሉ በጎ ሥራ በሠራሁ ብሎ አዘነ። ጌታችንም ጥጦሶይ፣ አትዘን የተሰበረውን ሰይፍህን ወደ ሰገባው መልሰው አለው። ስባሪውን መልሶ ቢያስገባው እንደነበረ ሆነለት። ጌታችን ኢየሱስ ክርስቶስም እንዲህ አለው፣ ጥጦሶይ፣ ዛሬ እኔን እንደ ተሸከምከኝ በቀራንዮ ከእኔ ጋር ተሰቅለህ አዳምን ቀድመህ ገነት ትገባለህ ብሎ ቃል ገባለትና አሰናበተው። ጥጦስም ጌታችን የተሸከመበትን የልብሱን ወዝ ቢያጥበው እጅግ ብዙ ወርቅ አግኝቶበታል። ጌታውን ተሸክሞ ሸኝቶ ወርቅንም ቆጥሮ ተመልሷል። ወደ ቀድሞው ነገራችን እንመለስና ጌታችን ኢየሱስ ክርስቶስ በቀራንዮ አደባባይ በተሰቀለ ጊዜ ሁለት ሽፍቶች አብረው ተሰቀሉ ጥጦስና ዳክርስ። እርሱም ለስቅላት የበቃው ኀጢአት አስቦ ነበር። እኔ ብሰቀል በኀጢአቴ በሰራሁት ወንጀል ነው። ጌታዬ አምላኬ፣ የሰማይና የምድር ፈጣሪ፣ የፍጥረታት ሁሉ ጌታ አንተ ግን ያለ ኀጢአት ያለ በደል ከእኛ ከወንበዴዎቹ ጋር እኩል ቈጠሩህና እኛ ጋር ሰቀሉ። እኔን ኀጢአተኛውንና በደለኛውን ግን ማረኝ ይቅር በለኝ እያለ በሰማያዊት መንግሥት አስበኝ አለ፤ ተማጸነም። በግራ የተሰቀለው ዳክር ስም ይህን ሁሉ ሲማጸን በሰማ ጊዜ እንዲህ አለ፤ አየሞኙ ራሱን ማዳን ተስኖት እንደኛ ተሰቅሎ ሲጨነቅ እያየ አንተን ሊያድን ትለምነዋለህን? አለው። ያን ጊዜ ጌታ ኢየሱስ በቀኙ ወደ ተሰቀለው ሽፍታ ወደ ጥጦስ የማናይ ዘወር ብሎ እንዲህ አለ፣ ወዳጄ ጥጦስ ሆይ በጽኑ እምነት ተማጽኛለሁና በሰው ልጅ ኃጢአት ተዘግታ ሱራፌልም በሰይፍ የሚጠብቋትን የገነት ከአዳም ቀድመህ አንተ ትገባለህ ብሎ ደመህ ማኅተሙን አትሞ ሰጠው። ሱራፌልም ደመ ማኅተሙን ይዞ የሱራፌል ግርማ ሳያግደው ከተሰቀለበት ከአዳም ይልቅ ቀድሞ ገነት ገባ። የማቴዎስ ወንጌል ምዕራፍ 27 ከቁጥር 38። ከዚህ በኋላ ጌታችን ኢየሱስ ክርስቶስ ወንጌላዊ ዮሐንስን ጠርቶ እናቴን አምጣልኝ አለውና እነሆ እናቴን፣ አደራ ጠብቃት፣ ለአንተ እናት ትሁን እናቴ ሆይ ለአንቺም ልጅ ይሆንሽ ብሎ ጥብቅ አደራ አስጠበቃቸውና ዮሐንስ ወንጌላዊ ድንግል ማርያምን ይዞ ወደ ቤቱ ተመለሰ። የዮሐንስ ወንጌል ምዕራፍ 19 ከቁጥር 26። በኋላም ውሃ ጠማኝ ቢላቸው መራራ ሐሞት ከጮረ ኮምጣጣ እርሾ ጋር ቀላቅለው አጠጥተውታል። ንጉሥ ነህና አክሊል ይገባሃል ብለው በውስጡ ሹልሹል ሚስማር የተተከለበት የእሾህ አክሊል አቀዳጁት። ሚስማሮቹም ጭንቅላቱን በስተው ናላውን በጠበጡት። ጌታችን ኢየሱስ ክርስቶስን እንደዚህ አድርገው አሰቃይተው ገለውታል። አምላካችን ሆይ እንደ ቸርነትህ ነው እንጂ እንደ በደላችን አይሁን።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 ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውና እምረቱን ለምኝልን ኃጢአታችንንም ያሰሪልን ዘንድ ለዘላለሙ አሜን። ስለነበረን ጊዜ ሁሉ የአምላካችን የልዑል እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን።